ትክክለኛው ሃይማኖት ነው የምትለው አይደለ? አረበኛ ቋንቋ ደግሞ በሂደት የመጣ ቋንቋ ነው። ስለዚህ አረበኛ ቋንቋ ከመምጣት በፊት አንድ ፈጣሪ የሚባለውን በምን ቋንቋ ነበረ? ማን ነበር ስሙ? ምክንያቱም አሁን ነቢያቶች አሁን እኛ ላይ አሉ አሁን ሙሴ፣ ኢሳያስ ምናምን አይ ቲንክ ቁራን ላይ ያሉ መሰለኝ እነ ሙሴ እና ብርሃ ምናምን የሚጠሩት የነበረ እግዚአብሔር ነው። ስለዚህ አረበኛ ላይ እንዴት አረበኛ ብቻ እንዴት አላህ ሊሆን ቻለ? አላህ የዓለም ፈጣሪ ሆነ? እንዴት በአረበኛ ብቻ ሆነ? ምክንያቱም ሁሉም ቋንቋ የተለያየ ስላለው ማለት ነው። የመጀመሪያ ጥያቄ ይሄ ነው። እግዚአብሔር ብለውን ለምሳሌ አንስተሽልናል። ነቢያቶች ሙሴ ቋንቋ ምን ነበር? እና ኢየሱስ ክርስቶስ የዕብራይስጥ ቋንቋ ነበር ኢየሱስ ክርስቶስ የሚናገረው አምላካቸውን ማን ብለው ነበር የሚጠሩት? እግዚአብሔር ከክርስቶስ በፊት ይህዌ ነው፣ የአይሁዶች ማለት ነው። እግዚአብሔር ብለው አምላካቸውን ይጠሩ ነበር ሙሴና ኢየሱስ። በንትን ላይ በማናማ ሙሴ በአሁን አማርኛ መጽሐፍ ቅዱስ ላይ እግዚአብሔር ነው የሚለው ሙሴ በአማርኛ ላይ አሁን እግዚአብሔር ነው የሚለው። አማርኛ ተናጋሪ ነበር። አማርኛ ቋንቋ ላይ ነው የሚል ከአማርኛ አስተርጉሞ ሲጻፍ እግዚአብሔር ነው የሚል። ግን አሁን ቁራን በአማርኛ ተተርጉሟል። አላህ የሚለው ቃል ግን አልተረጎመም። ትርጉሙ እናውቀዋለን፣ የአምላክ ስም ስለማይቀየር። ማኪ ነው አይደል ስምሽ? አዎ። አሜሪካ ብትሄጂ ማን ይሆናል ስምሽ በእንግሊዝኛ? ማኪናውን ሊሆን የሚችለው ግን፣ እንዴት አረበኛ ብቻ ሆነ? አላህ የሚለው ቃል አረበኛ ነው። ትርጉም አለው ወይ ብለሽ ጠይቅኝ፣ እመልስልሻለሁ። አላህ የሚለው ቃል ትርጉም ወደ አማርኛ አለው ወይ? አዎ አለው። ማን ነው? እሺ ንገረኝ። በእውነት የሚመለከው አምላክ ማለት ነው። አልኢላህ አልማዕሙድ ቢልሐቅ። አሁን ለምሳሌ እንትን አሁን በሳይንስ ብትይዘው፣ አሁን አላህ የሚለው ቃል ምንድን ነው? ድሮ የአረብ ጎሳዎች ላይክ እንደ ጣዖት አምልኮ የሆነ አምላክ አለ ብለው ያመልኩት የነበረ ስም ነው። አላህ የሚለው ማስረጃዎችን ትልቁ ላይ ነሽ። እራስህ ጉግል ማድረግ ትችላለህ። አላህ የሚለው ቃል መመጀመሪያ ምን ነበር የሚጠቀም የምትለው የአረብ ጎሳዎች አላህ ብሎ ዝም ብሎ ነገር የሚያመልኩት ነበራቸው እስልምና

ጎረቤት እንቅልፍ ላይ ስለሆነ እንዳረብሻቸው ብዬ ነው እና እኔ አንድ ቢሮ ላይ ተቀጥሬ ነው የምሰራው። እኔ የምሰራበት ቢሮ ላይ ብዙ ላይክ ሙስናዎች የበዛበት ስራ ላይ ነው የተሰማራሁን። ስራውን ወድጄ እርግጥ የምሰራው ነገር ግን ላይክ እኔ ያልበላሁትን ሙስና ሌላውን ሊያስገኝ አይችልም። ማሚን ላይክ እኔ እሺ ብዬ ካልተቀበልኩኝ የሌላውን ጎሮሮ ስለምዘጋ ግዴታ ያንን ሙስና በእኔ በኩል አልፎ እንዲሄድ ነው የሚሆነው። ስለዚህ ልክ ያንን ነገር አድርጌ ማታ ስገባ በጣም ይጸጽተኛል እና እንቅልፍ አጣለሁ በጣም ነው የምረበሸው። ስለዚህ በእስልምና ይሄ እንዴት ነው የሚታየው? ምንድነውስ ማድረግ ያለብን? ስራውን መተውን ያለብን? ስራውን ከተውን ያው አሁን ላይ ያለውን ነገር ታውቃለህ፣ የስራውን ነገር እና ምንድነው ማድረግ የሚገባኝ? ሙስና ክልክል ነው። አ ያች ላይ ነብያችን ናገ ላ ራሽ መተሻ ሙስና የሚበላን የሚያበላንም አላህ ረግማቸዋል። አረግማቸዋል ሲባል በቁርአን በሀዲስ ላይ ወንጀሉ ትልቅ ወንጀል ነው ለማለት ነው አይደለም። አላህ እርገማቸው የሚል ቃል ታገኙ በቁርአን ላይ ወይም በሀዲስ ላይ።

የሚያገኙ ከሆነ እነዚያ ሰዎች ራሱ ይህንን የሙስና ገንዘብ የሀጢአታ ሰው ተካፋይ ትሆናለ። ስለዚህ ምንድን ነው ማድረግ የሚገባኝ? ስራውን ሙሉ ለሙሉ ለቆ መውጣት መፍትሄ መፍትሄሙስና ያለ ሙስና የማይሰራበት ስራ ከሆነ ይህን ስራ መልከቅ ነው አለብ ሽክረንሽ አላ ይጠበቀ ሱ አመሰገን ሰላም

አላህ ስብሃነ ወተዓላ በእውቀቱ ሁሉም ቦታ አለ። በእውቀቱና በእይታ ያማለት ሁሉን ነገር ያየዋል። ሁሉም ነገር እንትን ይላል ይቆጣጠረዋል። ይኸው ማስረጃ ብለ ነበረ። ይህንን በትልቁ አርግና ያበቁት ማስረጃች ከምንድነው? ና ጎግል ላይ አላህ የሚለው ቃል ከምን እንደሆነ ያው ጎግል እስልምና ከመምጣቱ በፊት ነው የሚለው። በአረብ እንደው ሙሉ በሙሉ አይታይም። በራሱ ነው አንቺ መጽፍ በግል አንቺ እኔ መጽፍ እንችላለን። አንድ ስልክ ስላለኝ ነው ራስ መጽፍ ትችላለ። ጎግል ላይ አላህ የሚለው ቃል ከየት መጣ ብለ መተርጎም ትችላለ። ምክንያቱም ዝም ብሎ ጉግል ላይ እኔ አንቺ ማንኛውም ሰው ሲሮ መጽሐፍ ይችላል። የችግር የለም መጽሐፍ አለሽ። እሺ ጎግልን ተወውና አረበኛ ቋንቋ በሂደት የመጣ ቋንቋ ነው አይደለም? አጭር ጥያቄ በቃ። እንደሱ ከሆነ አሁን ልመልስልሽ ብጠየቅ አላህ የሚለውን ስም አንቺ አላህ የሚለው የአምላክ ስም አይደለም አይደለ? ሀሳብሽ አላህ የሚለውን ስም የአምላክነት ብቻ ሳይሆን አረበኛ ቋንቋ በሂደት የመጣ ቋንቋ ነው ስለ ቋንቋ ሳይሆን አምላክ የአምላክ ስም ነው። አይደለም ከሆነ አላህ የሚለው ስም የአምላክ ስም አይደለም ካልሽ አምላክሽን እየቀረሁ ነው። ምክንያቱም የአንቺ አምላክ ራሱ አላህ ነው፣ ማስረጃ ሳይሽ። እኔ ስለኔ አምላክ ስለኔ ሃይማኖት እኮ አይደለም እያወራን ያለ ነው፣ ጥያቄ ጠየቅ፣ ስለ ሃይማኖታችን ነው፣ ስለ ስለ አንቺ ነው። አሁን ስለ አንተ እየጠየቅኩ ነው። አምላክሽ አላህ ነው፣ ማስረጃ ላሳየሸው እያልኩሽ ነው። እሺ መጀመሪያ እኔ መልስልኝ እና ከዛ ማስረጃ ሳየኝ ና ሳምናኝ። አሁን አረበኛ ቋንቋ በሂደት የመጣ ቋንቋ ነው አደል? ምድር ሲፈጠር የነበረ ቋንቋ አይደለም። ሁሉም ከጊዜ በኋላ ነው፣ ግን የመጀመሪያ ቋንቋ አይደለም። የመጀመሪያ ቋንቋ ምን እንደሆነ አላውቅም፣ ግን በሳይንስቱ አረበኛ የመጀመሪያ ቋንቋ እንዳልሆነ ይታመናል። እኮ ያለ ምንድን ነው የመጀመሪያ ቋንቋ አላውቅም፣ ግን የመጀመሪያ ቋንቋ አደለም። ጎጆም እንደሱ አደለም። እሺ ለምን ጉግል እሺ፣ እስክሪን ላይ ያርግና ስልክህን ጎግል አላምል። እሺ በጉግል አይደለም ብለኛል። እሺ አላህ የሚለው አላህ የሚለው የአምላክ ስም እንደሆነ የራሱ የአንቺ አምላክም ነው እያልኩሽ ነው። ታዲያ እስልምና ከመምጣቱ በፊት ለምን የአረብ ጎሳዎች እንደተለያዩ ጣዖታት አድርገው አላህ ብለው ለምን ይጠቀሙ ነበር? እንደ ጣዖታት አይደለም ወገናችን፣ ላስረዳሽሽ አረቦች እንደ ጠቀሙት እንደነበር አላህ የአምላክ ስም እንደሆነ ያውቃል። ለዚያውም ሰማይ ምድርን የፈጠረው አንዱ እርሱ አምላክ ነው ብለው ያምናሉ። ስህተታቸው ምንድን ነው ከተባለ በእርሱ ላይ ሌላን አማልክቶች የግዴታ እነሱን ያጋሩ ነበር። ለምንድን የሚያጋሯቸው ለምንድን የሚያጋሯቸው? በእርሱ ላይ ምን ብለው ያምናሉ? እኛ ጻድቆች አይደለንም ብለው ያምናሉ። ኃጢአተኞች፣ አምላክ ከአላህ ጋር ለመቀራረብ ደግሞ መካከለኛ ያስፈልጉናል ጻድቃ لزي በመካከላቸው ጻሪ ተብሎ መላእክቶችን እንዳማላጅ ይዛሉ እነዚህ ሰማይና الله ማን ነው ተብሎ ቢጠየቁ ያ خلق <applause> السماوات والارض ليقول ان الله لا ارم ምድርን ማን ነገር ግን ለምን ታዲያ እነዚህን ታገራላቸው ሲባሉ፣ እኛ ጻድቅ አይደለንም ወደ እርሱ አቃራበን እንዲያቃርቡን እንጂ የያዝናቸው ናቸው እኛ አኳብላክ አናመልካቸውም ብለው ግግ ይላሉ። ስለዚህ አሁን እስልምና የተመሰረተው አረብ ሀገር አትም ማለት ነው፣ ሳኡዲ ላይ የተመሰረተ ማለት ነው። ታዲያ አላህ የሚለው ቃል እንዴት በአረበኛ ብቻ ሊሆን ቻለ? አሁን እሱን ላስረዳሽ። በአረበኛ ብቻ አይደለም። አላህ የሚለው ስሙ የአላህ ስብሃነሁ ወተዓላ ስም ከአዳም ጀምሮ እስከ መጨረሻው እስከ ዓለም ፍፃሜ ድረስ የአምላክ ስም ሆኖ ፀንቶ የሚኖር ስም ግን ትርጓሜው አረበኛ ነው። ነብዩ መሐመድ ሰለላሁ ዓለይሂ ወሰለም ከመምጣታቸው በፊት ራሱ ጀምሮ አላህ የሚለው ስም ነበረ። ነብዩ መሐመድ ከመምጣቱ በፊት እስልምና ነበረ። ነቢዩ መሐመድ ከመምጣቱ በፊት በእናንተ በቁርአን ኢሳ እንደመጣ ነው አይደለም የሚታመነው? ታዲያ ኢሳ ወደ ሙስሊምነት ጠርቶ አስልሟል? ታዲያ ኢሳ በታምር ተፈጠረ ትላላችሁ፣ ድጋሚ ለፍርድ ይመጣል። ስለዚህ እሱ ከመጣ በኋላ እንዴት ነብዩ መሐመድ መምጣት አስፈለገ? ምክንያቱም ኢሳ ያለባት ተወለደ አይደል? እናንተ ያለባት ነው የተወለደው፣ በታምራዊ ተፈጥሯል አልሞተም ትላላችሁ፣ ወደ ሰማይ አርጓል አይደል? ስለዚህ እሱ እያሰለመ ከነበረ ነቢዩ መሐመድ እንዴት ነቢዩ መሐመድ፣ አሁን ለምሳሌ አሁን ለምሳሌ ኢሳ ሲወለድ በእናንተም አለ በታምር እንደሚወለድ ታላቅ እንደሚሆን ይናገራል። ነቢዩ መሐመድ ግን ከተወለደ እስከ አርባ ዓመት ድረስ ነቢይ መሆኑንም አያውቅም ነበረ። ቆይ አንዴ፣ አትቀላቅ። ቆይ አንዴ ልጨርስን። ለምን መጡ ነቢይ መሐመድ ለምን አስፈለጉ? ይሳ ከመጣ በኋላ ብለሻል አይደል? እሱን ልመለስልሽ። ከመወለዳቸው በፊት ከመወለዳቸው በፊት ነቢይ እንደሚሆኑ በትንቢት ተነግሯል። ምክንያቱም አብዛኛው ነቢያት እየተነገርላቸው ነው የተወለዱት። ጥያቄ የሽ ብዙ ጥያቄ ተይሻል። እሺ እሱን ልመለስልሽ አሁን። እሺ መልስልኝ። እሺ የመጀመሪያው ጥያቄ እሺ፣ የመጀመሪያው ምን ነበር? ገሚ ውስጥ ትረሻለሽ። የመጀመሪያው አላህ የሚለው ስም በአረበኛ ብቻ ነው። ያለ አረበኛ ትርጉም ነው ያለ ስልክ አይ፣ በሁሉም ቋንቋዎች አለ። አረበኛ ብቻ አይደለም። አልከይ ነቢይ መሐመድ ላ ስልክ መምጣታቸው በፊት የሚታወቅ ነበር። የተሻለ አይደለ ለምሳሌ አይሁድ የያዟቸው ስለዚህ፣ ለምሳሌ አይሁድ የያዟቸው መጽሐፍ ፊት ናክን አላህ ፍሬ ጠሩ ነበር ነቢይ